ካርቱም ሌሊቱን የሰማቸው የመሳሪያ ተኩስ ድምፅ እንደ እስከ ዛሬው የመገዳደል አይደለም፣ የድል አድራጊነት እንጂ። ታላቁ ጄኔራል በታላቁ ቤተ መንግስት የድል አድራጊነት ፈገግታን ፈገግ ብለዋል። ለንጹሐኑ የተረፈው የዝሆኖቹ ጸብ አሁን መቋጫውን አግኝቷል። የሱዳን መልካም ዜና የዛሬ የሀሳብ ትንታኔያችን ዋነኛ ጉዳይ ነው። ካርቱም ኢዝ ፍሪ ኢትስ ደን። ሁሉም ነገር አብቅቷል። ካርቱም ነጻ ውታለች። ይህ ባለከዘራው የሱዳን ጄኔራል አብዱልፈታህ አልቡርሃን በካርቱም የፕሬዚዳንታዊ ቤተ መንግስት ተገኝተው የተናገሩት ነው። ሳምንቱ ለሱዳን ብሔራዊ ጦር እጅጉን የድል ዜና የበዛበትና አቅሙን በቅጡ ያሳየበት ነበረም። የፈጥኖ ደራሽ ኃይሉ የብሔራዊ ጦሩን አቅም መቋቋም አልተቻለውም። በከፍተኛ ግስጋሴ ውስጥ የገባው የአልቡርሃን ጦር የሐምዳን ዳጋሎን ጦር ክፉኛ በማጥቃት በርካታ ቦታዎችን በቁጥጥር ስር ያዋለው በዚሁ ሳምንት መጀመሪያ ላይ ነበር። የጄኔራሉ አልቡርሃን ጦር አቀባይ ብርጋዴር ጄኔራል ነቢል አብደላ ከፈረንጆቹ 2003 ጀምሮ በፈጥኖ ደራሽ ኃይሉ እጅ ወድቆ የነበረውን ዓለም አቀፍ አውሮፕላን ማረፊያ መልሰው በእጃቸው ማስገባታቸውን ይፋ ባደረጉ በሰዓታት ልዩነት ጦር ኃይሉ ወደ ፕሬዚዳንታዊ ቤተ መንግስቱ ገስግሶ ሙሉ ለሙሉ በቁጥጥሩ ስር አውሏል። አልቡርሃንንም በቅጥሩ አስገብቶ አስጎብኝቷል ሲሉ ተናግረዋል። ይህ ሁሉ ሲሆን የጄኔራል ዳጋሎ ጦር እየፈረጠጠ ይገኛል። የቢቢሲ የዜና ምንጭ የአፍሪካ ወኪል ዘጋቢ የሆነችው ባርባራ ፕሌታሸር ከፖርት ሱዳን በቀጥታ ዘገባ ተገኝታ እንዳለችው አልቡርሃን ጦራቸውን ይዘው ወደ ፕሬዚዳንታዊ ቤተ መንግስቱ መግባታቸውን፣ ወደ ካርቱም የሚያስገቡ ድልድዮች ግን መዘጋታቸውን፣ በርካቶች ደግሞ ወደ አየር ማረፊያውና ወደ ቤተ መንግስቱ እያመሩ መሆኑን ጠቅሳ ዘግባለች። ይኸው በድላይ ድል የተቀዳጀው የሱዳን መከላከያ ጦር በካርቱም የሚገኘውን ፕሬዚዳንታዊ ቤተ መንግስት ዳን ማዕከላዊ ባንክን ሁነኛ ግዛቶችን፣ ተዘግቶ የነበሩ መንገዶችንና መሰል ቦታዎችን በቁጥጥር ስር አውሏል። በጦር ኃይላቸው ተከበው ሙሉ ገጽታቸው በፈገግታ ተሞልቶ በቤቶች ፍርስራሽ በተቃጠሉ መኪኖችና ቁሳቁሶች መሃል እየተራመዱ ግራ እጃቸውን በድል አድራጊነት ወደ ላይ እያውለበልቦ የሚታዩት ጄኔራል አብደል ፈታህ አልቡርሃን ካርቱም ኢስ ፍሪ ኢትስ ደን፣ ሁሉም ነገር አብቅቷል፣ ካርቱም ነፃ ወጥታለች የሚል ቃላቸውን ብቻ አሰምተዋል። ከኢትዮጵያ እስከ ኬንያ ከአሜሪካ እስከ መንግስታቱ ድርጅት አሸማጋይ የሆኑበት የሁለቱ አካላት ግጭት ሺዎችን መስዋዕት አድርጓል። የአልቡርሃን ጦር የካርቱምን 80 በመቶ መቋጠሩ ያስደሰታቸው ሕዝቦች አደባባይ ወጥተው ለጦሩ አቀባበል በማድረግ በሆታ ደስታቸውን እያገለጹ ይገኛሉ። ጀነራል አብድልፈታ አልቡርሃን በ202 በመፈንቅላ መንግስት ስልጣን ከተቆጣጠሩ በኋላ ለውራት ያልተቋረጡ የተቃውሞ ሰልፎች በዋና ከተማዋ ካርቱምና በበርካታ ግዛቶች ሲካሄዱ መቆየታቸው ይታወሳል። ይህንም ተከትሎ አልቡርሃን ስልጣን ለመልቀቅና ምርጫ ለማካሄድ ፈቃደኛ መሆናቸውን ገልጸው ነበር። ጄኔራሉ የመፈንቅለ መንግስቱ ዋነኛ መሪ ብሎም ጊዜያዊ የሀገር አስተዳዳሪ እንደነበሩ የሚታወስ ነው። የዜና እስከወጣበት ጊዜ ድረስ የፈጥኖ ደራሽ ኃይሉ አውሮፕላን ማረፊያውን ስለመነጠቁ ማረጋገጫ አሊያም ማስተባበያ ቃል ለመስጠት አልፈቀደም። የሀገሪቱ ጦርነትም አብቅቶለታል ለመባል ገና አልተቻለም።